አብዋቡ ጠኋራ የዛሬው ደርሳችን ደሞ ስለ ጠኋራ ነው። መጀመሪያ በሁሉም ነገር የሚቀድመው ዕልም ነው እውቀት ነው የሚቀድመው። ከእውቀት በኋላ ነው ወደ ሰላት፣ ወደ ጠኋራ፣ ወደ ሐጅ ሌላውን መያዝ ይቻለው። እስካሁን ድረስ የነበረን ቆይታና በተዘዋዋሪ የሰማነው ስለ እውቀት ነበረ። ስለ ዕልም ነው። ዕልም ማለት ትልቅ ደረጃ ስላለው ነው። ከሁሉም ነገር የሚቀድመው እውቀት ነው፣ ከሁሉም ለዚህ አላህ ስብሃነሁ ወተዓላ ለነቢያችን ምንላቸዋል፣ ወቁል ረቢ ዝድኒ ዕልማ ዕልምን ጨምርልን፣ እውቀት ጨምርልን ብላ ጠይቀኝ ይላቸዋል ለነቢዩ ዐለይሂ ሰላቱ ወሰላም። ስለዚህ የመጀመሪያው የሁሉም ነገር መጀመሪያ እውቀት ነው። ለዚህ ነው እስካሁን ድረስ በእውቀት የቆየ ነው ዕልምን በማስተላለፍ ነበርነና፣ አሁን በመቀጠል ደግሞ የሚቀጥለው ርዕሳችን አብዋቡ ጠሃራ ነው። ከእውቀት በኋላ ጠሃራ ይገባል። ጠኋራ ማለት ለስላት ሸርጦች አሉት። ከዚህ ውስጥ አንዱ ጠኋራ ነው። የሚለብሰው ልብስ ጠኋራ መሆን አለበት። የሚሰግድበት ቦታ ጠኋራ መሆን አለበት። ገላ ሁሉ ጠኋራ መሆን አለበት። ስለዚህ ነው አብዋቡ ጠኋራ ብሎ ጀምሮልናል። ጠኋራ ብዙ ቦታ ይገባል። እንሻላህ በተከታታይ ያዳመጥነው ከሆነ እንጠቀማለን። ቃለላሁ ተዓላ ስብሃነሁ ተዓላ እንዲህ ይላል ኢነላሃ ዩሂቡ ተዋቢነ ወዩሂቡል ሙተጠሂሪን። አላህ ሱብሃነሁ ተዓላ ተውበት አርጎ የሚመለሱ ሰዎችን ይወዳቸዋል። ከወንጀል ተውበት አርጎ የሚመለሱትን ይወዳቸዋል። እንደገና ደግሞ በጦሃራ የሚንቀሳቀሱ ሰዎችንም ይወዳቸዋል። ሁሉ መናቸው ልብሳቸው፣ ጸዳ ያለ ጦሃራ የሆነ ገላቸው፣ የሚሰግዱበት ቦታ ቤታቸው፣ እንደዚሁም ደግሞ በውዱ መንቀሳቀስ ውዱ የማይለቁ ሰዎችን በጣም ይወዳቸዋል አላህ ስብሃነ ወተዓላ በቁርኣን እንደገለጸልን። ጦሃራ ስንል በመጀመሪያ እንበንደ ገባል። የውዱ ምራሱ ጡሀራ ነው ውዱ ማድረግ። ይሄም ምክንያቱም ውዱ ማድረግ ከሐደስ አስገር መጣሃር ማለት ነው። ትንሹ ሀደስ ውዱ ስናደርግ ይነሳል። ትልቁ ደግሞ ገላችን ስንታጠብ ይነሳል። አሁን ስለ ስለውዱ ነው እንግዲህ ያስቀመጡልን

ወደ ሰላት ለመቆም ከፈለጋችሁ መጀመሪያ ፊታችሁን ይጠቡ፣ ከዛም ክንድ እጆቻችሁን ይጠቡ እስከ ቁርጭምጭሚታችሁ ድረስ። ወምሰሁ ቢሩኡሲኩም ጸጉራችሁን አብሱ፣ ወአርጅልኩም እግሮቻችሁንም እንደዚሁ ታጠቡ። ኢለል ከዕበይን እስከ የእግር ቁርጭምጭሚት ድረስ ታጠቡ ብሎ አላህ Subhanahu Wa Ta'ala በቁርአን ገልጾታል። እነዚህ አላህ በቁርአን የገለጻቸው መሻይኾቻችን የውዱ ግዴታ ናቸው ብሎ አስቀምጦታል። የውዱ ግዴታ ፈርደል አልውዱ ከምን ይጀምራል? ከፊት ይጀምራል? ከዚያም እጅ መታጠብ፣ ክንድ እጅ ማለት ነው፣ መታጠብ ይጀምራል ከዛም ፀጉር ማበስ ከዛ በኋላ እግሮቻችንን መታጠብ ከዛም ቅደም ተከተሉን መጠበቅ፣ እንደዛ ብሎ አላህ ስብሃነሁ ወተዓላ በቁርአኑ እንዳስቀመጠው መሻይኾቻችንም እነዚህ ግዴታ ናቸው ብሎ አስቀምጦታል። እንደሚታወቀው እዱስ እናደርግ መጀመሪያ መዳፍጃችን እንደምንታጠብ ይታወቃል። መዳፍጃችን እዚህ በቁርአን አልተጠቀሰው ስላልተጠቀሰ፣ ግዴታ አልሆነም። መጎማመጥ አለ፣ በአፍንጫ መሳብ አለ፣ ከአፍንጫ ማስወጣት አለ፣ ጆሮ ማበስ አለ። እነዚህ በአጠቃላይ ሱና ስለሆኑ ከፍርዶቹ ውስጥ አልተቆጠሩም ማለት ነው። የሰው ልጅ ሰላቱ እንዲስተካከልለት ግዴታ ዕድውን ማሳመር ስላለበት እነዚህን አሁን የተጠቀሱ አካላቶችን ሙሉ በሙሉ አደራርሶ ማጠብ ያስፈልገዋል፣ ቁዱ ማድረግ። አለበለዚያ ግን ቁዱ ሙሉ አይሆንለትም ማለት ነው። በመቀጠል ምን ይላል አላህ ሱብሐነሁ ወተዓላ፣ ወኢን ኩንቱም ጅኑበን ፈጠሃሩ። ምናልባት ጀናብተኛ ከሆናችሁ ጀናባ ካለባችሁ መጀመሪያ መታጠብ አለባችሁ ገላችሁ ጀናባ ማለት ትልቁ ሀደስ ማለት ነው። በአይንም አይታይ ዝም ብሎ በአካላት መጥቶ የሚወድቅ ነገር ነው። ይሄ የሚነሳው በመታጠብ ነው። ነይተን ገላችንን ስንታጠብ ይነሳል። ይህንን መጀመሪያ ታጠቡ፣ ወደ እዱ ከመግባታችሁ በፊት በማለት አላህ ሱብሃነሁ ወተዓላ በቁርአኑ ግልጽ አደርጋል። ወኢን ኩንቱም መርዳ አው አላ ሰፈር ምን አልባት የታመማችሁ ከሆነ ወይም መንገደኛ ከሆናችሁ፣ ኦ ጀአ አሐዱን ሚንኩም ሚን አልጋኢድ ወይም መጸዳጃ ክፍል ከገባችሁ፣ ኦ ላመስትሙ አንስአ ወይም ደግሞ ሴትን የነካችሁ ከሆነ፣ ፈለም ተጂዱ ማእን ይህ ሁሉ ሆኖ ባችሁ ግን ወደ ለማድረግ ብትፈልጉም

መሬት ተብሎ የሚጠራው በአጠቃላይ ሰዒድ ነው፣ አፈር ነው። እዱ ማድረግ ይቻላል በማለትም ገልጸዋል። የተያሞም ሲደረግ እንግዲህ ንጹህ አፈር ካገኘን በንጹህ አፈር እናደርጋለን፣ ካልሆነ ደግሞ በመሬት ላይ ማድረግ ይቻላል። መሬት ከሆነ አዋራ ይኖረው ምክንያቱም አፈር ነው የተጠቀሰው። ታዲያ የሰዒዳን ጠይባ የሚለው አላ ወዚህል አርድ ነው በመሬት ላይ ባለው ነገር መሬት ነው ተብሎ የሚጠራው ድንጋይ ይሁን፣ አፈርም ምንም ይሁን፣ አዋራ እስካለው ድረስ ይሆናል። ከዚህ ውጪ ግን ማበስ አይቻልም፣ አይሆንም። ከዛም ፈምሰሁ ቢውጁይኩም ወአይዲኩም ምን ውሃ ፈልጋችሁ አጥታችሁ ነበረ፣ ግን ፈልጋችሁ ስላጣችሁ ተያሞም አድርጉ። ተያሞም ስታደርጉ ደግሞ ፊታችሁን አንድ ማበስ በአፈሩ እጃችሁን ደግሞ አንድ ጊዜ ማበስ። ይሄ ነው ተያሞም የሚባለው። ነገር ግን ዝም ብሎ ሳይሆን ትንሽ መፈለግ ያስፈልጋል። ውሃ ዝም ብሎ ወደ ተያሙ መሄድ አያስፈልግም። በቤት ውሃ ከሌለ በጎረቤት መጠየቅ ነው። ጎረቤትም ከሌለ በሚቀጥለው መጠየቅ ነው እንጂ አይ በቤት ውሃ የለምና ብለን ዝም ብሎ ተያሙ ማድረግ ሳይሆን መፈለግ ያስፈልጋል። እንደውም ፍቃዎቹ የምንላሉ ጓደኛው ጋ ሄዶ እንኳን መፈለግ አለበት። የለም ካለ በገንዘቡ እንኳን መግዛት አለበት። ነገር ግን ይህ ሁሉ ሆኖ ካጣ፣ ካላገኘ ወደ ተያሙም መግባቱ ግዴታ ይሆንበታል። በተያሙም ያደርጋል። ይህንን ካለ በኋላ አላህ ማ ዩሪድ ላሁ ሊየጅዓል ዓለይኩም ሚን ሐረጅን። ይህንን እኮ ያገራሁላችሁ

ኒዕማውን ደግሞ ጸጋውን ሊሰጣችሁ ፈልጎ ነው። ይህንን ደግሞ ያደረግኩላችሁ ምናልባት ታመሰግኑናላችሁ ብዬ ነው። ከእናንተ ምስጋና ፈልጌ ነው። ለዓለኩም ተሽኩሩን ታመሰግኑኛላችሁ ብዬ ነው ይህን ያደረግኩት ላል። ስለዚህ በእኛ ምን ይጠበቃል? አልሐምዱ ልላህ ማለት በሎ አልሐምዱሊላህ ይህንን ፈልጌ ነው ይላል። ታዲያ ይህንን በዚህ ሁኔታ አላህ ገር ያደረገልንን በውሃ መጠቀም ካልቻንና ካላገኘን ወደ ተያምሞ መዞራችን ገር ያደረገልን ነገር ነው። ውሃ በማጣት ብቻ ሳይሆን አንድ ሰው በውሃ የተጠቀምኩኝ ከሆነ ይታመማለሁኝ ካለ ተያሙም ማድረግ አለበት። አካላት ይጎዳብኛል ካለ፣ ብርድ በሽታ ይነሳበኛል ካለ፣ ቁስል ካለበት በውሃ እንዲጠቀም አይፈቀድለትም። ምክንያቱም ውሃው ይጎዳዋል። አንድ ሰው ደግሞ የሚጎዳው ነገር ማድረግ በራሱ ላይ ሐራም ነው። ስለዚህ ወደ አላህ ያገራለትን

እንዲህ ብሏል ይላሉ። አንድ ሙስሊም የሆነ ወይን ሙእሚን የሆነ ባሪያ ውዱ ያደረገ ከሆነ ውዱ ሲያደርግ መጀመሪያ ፊቱን ያጠበ ጊዜ፣ በፊቱ ያለው ወንጀልና በአይኖቹ ያልተፈለጉ ነገሮችን የተመለከተበት የነበረው ወንጀል እንዳለ ከውሃው ፈሶ ይወርድለታል ብሎ ገልጸዋል።